ወንዶች ፍቅር ሲይዛቸው ብቻ የሚናገሯቸው ስድስት ሚስጥራዊ ነገሮች። ብዙ ጊዜ እኛ ሴቶች የምንጠይቀው ጥያቄ ይወደኛል ወይ የእውነት ነው ወይ የሚለውን ነው። እውነተኛ አፍቃሪ ወንድ ምልክቶቹ በቃላት ብቻ ሳይሆን በተግባርና በስሜት ይገለጻሉ። አንድ እውነተኛ አፍቃሪ ወንድ ፍቅሩን በሚገልጽበት ወቅት የሚናገራቸውን ንግግሮች ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችን ቆዩ። ሰላም እንደት እንዴት ናችሁልኝ ናፊዳር ነኝ ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ቪዲዮ ተመልሼ እመጥቻለሁ አዲስ ከሆናችሁ እንኳን ደህና መጣችሁ ከወንዶች ጋር የሚኖረን የፍቅር ግንኙነት እንዴት አድርገን ስኬታማ ማድረግ እንደምንችል በዚህ የዩቱብ ቻናል በግልጽ አንድ በአንድ እንነጋገራለን እንማማራለን ሰብስክራይብ አድርጉ። እሺ የመጀመሪያው ነገር እንግዲህ ወንድ ልጅ እውነተኛ ፍቅር የያዘው ወንድ ልጅ የሚናገረው ንግግር ምንድን ነው? እርግጠኝነት የተሞላበት ንግግር ነው። በእርግጥም አንቺን መርጦ እንደሆነ፣ በእርግጥም አንቺን ፈልጎ እንደመጣ የሚያሳዩ እርግጠኝነት የተሞላባቸው ምልክቶች ማለት ነው። አንዳንድ ጊዜ አይታችሁ ከሆነ የወደድኩሽ ይመስለኛል፣ ሳልወድሽ አልቀርም፣ ተመችተሽኛል፣ ተመችተሽኛል መሰለኝ ምናምን የሚሉ የሆነ በቃ እሱ ጋር እርግጠኝነት የጎደላቸው ንግግሮች የሚናገሩ ሰዎች አሉ። ይሄ ትክክል አይደለም። ይሄንን ካየሽም ሌሎች ማረጋገጫዎችን ወይም ጊዜ መውሰድ ይኖርብሻል። ምክንያቱም አንቺ ጋር ሲመጣ አንቺን ፈልጉ አንቺን ወዱ አንቺ ጋር ያየው ነገር ኖሮ መሆኑን በእርግጠኝነት ሲነግርሽ ነው እውነተኛ ፍቅር መሆኑን የምታውቂው፣ የምትረጁ ይህን ስል ፍቅሩን እየተናገረ ላይሆን ይችላል ማለቴ ኦፊሻሊ በቃ ወድጄሻለው ፍቅረኛ ልትሆኝ ይፈልጋለው እያለሽ ላይሆን ይችላል። ከዛ በፊት ባሉት ጊዜያቶች ግን አንቺን በተመለከተ የሚሰጣቸው ሀሳብና አስተያየቶች ጥርጣሬ ተሞላባቸው ይመስለኛል፣ ይሆናል፣ ምናልባት፣ ምናምን የሚሉ ከሆኑ ቆም ብለሽ ማሰብና ማስተዋል ይኖርብሻል። እውነተኛ ፍቅር በራሱ እርግጠኝነት ያለው ነው። በእርግጠኝነት አንቺ ጋር የሳበው ነገር፣ በእርግጠኝነት አንቺ ጋር ያመጣው ነገር እንዳለ ታያለሽ ማለት ነው። ምርጫው እንደሆንሽ ላይክ እንዴት ነው? አንዳንድ ጊዜ የሆነ ነገር እንደ ግዴታ ሆኖ ያለባችሁ ወይ አማራጭ አታችሁ የምትሄዱበት ቦታ የምትገቡበት ነገር ሊኖር ይችላል፣ አይደለ እንደዛ ሳይሆን መርጦሽ አንቺን መርጦሽ አንቺ ጋር የተለየ ኳሊቲ አንቺ ጋር የተለየ ያየው ነገር አንቺ ጋር እንዲመጣ ያደረገው የተለየ ሀይል እንዳለ ማወቅና ያንንም መናገር መቻል አለበት። በሚናገራቸው የተለያዩ ንግግሮች እርግጠኝነትን ካጣሽበት አንቺን በተመለከተ ማለት ነው አለ አይደለ በቃ ብዙ የተለየ ነገር እንደሌለሽ ፊል እንታረግ የሚያደርግሽ ከሆነ አይሆንም አንቺ ለሱ የተለየሽ ሴት መሆንሽን መርጦሽ መሆኑን። ብዙ ሰዎች ይኖራሉ እኮ አደለ በህይወታችን በዙሪያችን ያሉ ሰዎችም እንደ ጓደኛም እንደ ጎረቤትም የምናቀርባቸው ሰዎች እ መርጠናቸው ነው አደለ የሆነ ከእነሱ ጋር ኮኔክት እንድናደርግ ያደረገን ነገር ስላለ ነው አይደለ። እንጂ ብዙ ሰው አለ ብዙ ሰው ሞልቷል አይደለ። ልክ እንደዚያ ሁሉ የፍቅር ግንኙነት ላይም ለአንቺ እውነተኛ የፍቅር ስሜት ያለው ወንድ መርጦሽ፣ ፈልጎሽ፣ አንቺ ጋር እንደመጣ አንቺ የተለየ እንዲመርጥሽ ያደረገው ኳሊቲ እንዳለሽ ያሳይሻል ማለት ነው በንግግሮቹ። ቀጥሎ ያሉትን ደግሞ እስኪ እንመልከት። ሁለተኛ የሚደግፍና የሚያበረታ ንግግር። ያው ይሄ በጣም ወሳኝ ነገር ነው። ከእውነተኛ ፍቃሪም የምታገኘው ነው እንግዲህ መረዳት ማለት በቃ መሰጠትን ይፈልጋል። በቃ በፍቅር መሆንን ይፈልጋል። ሰዎች አሁን ላይ የምናየው የምንሰማው ነገር ትንሽ ከበድ ያለ ነው። በትዳር ውስጥም ሆነው አንድ ጎጆ ውስጥ ሆነው ራሱ እርስ በርሳቸው መረዳዳት የከበዳቸው ጊዜ ላይ ነው የምንገኘው። እና እውነተኛ አፍቃሪ የሆነ ወንድ ይረዳሻል፣ የምትፈልጊውን ነገር ለማወቅ ይሞክራል። ይሄን ለማድረግ ደግሞ የተለየ ሳይንስ አይደለም የሚጠይቀው፣ በቃ ማየት፣ መመልከት፣ ማስተዋል ነው። በቃ ትኩር ብሎ የሚያይሽ ከሆነ ትኩር ብሎ ኔ ሴንስ እንደዚህ አይኑን ተክሎ ማለት አይደለም፣ የምታደርጊያቸውን ነገሮች ስሜትሽን የሚያነብ ከሆነ ምን እንደምትፈልጊ ለመረዳት በጣም ቀላል ነው። በዛ መልኩ የሚረዳሽ ከሆነ እና የሚያግዝሽ ከሆነ የሚያበረታሽ ከሆነ የማበርታት ንግግሮች፣ የመረዳት ንግግሮች ይገባኛል እኮ አሁ እንደዚህ እንደተሰማሽ ያውቃለው ይገባኛል፣ እረዳሽ አለው። ይህ ስሜት ከባድ ነው አይደለ? ችግሮች በሚኖሩበት ሰት ሊሆን ይችላል አብሬሽ ነኝ አለው፣ በርቺ የሚሉ የድጋፍ ሰፖርት የሚያደርጉ ንግግሮችን በተደጋጋሚ የሚናገር ከሆነ አንችን ለማበርታት አንችን ለመረዳት የሚሞክር ከሆነ ይሄም ሌላኛው እውነተኛ የሆነ አፍቃሪ ወንድ የሚናገረው ንግግር ነው። ሶስተኛ ላይ ደርሰናል። የጋራ ሀሳብና የወደፊት እቅድ እንግዲህ የጋራ ሀሳብ ማለት እኛ እያለ ሰው ሲያወራ አንድ ቲም እያደረገ ነው ማለት ነው። እውነተኛ ፍቅር ከአንቺ ጋር የያዘው ወንድ እኛ እያለ በተደጋጋሚ የሚያወራ ከሆነ አንቺና እሱን እንደ አንድ ቲም አይቶ እንደ አንድ ወገን ቆጥሮ ፕላን ሲያደርግ፣ እኛ እንደዚህ እናደርጋለን፣ እኛ እንደዚህ እንሆናለን፣ እኛ በዚህ ጊዜ ይሄን ይሄንን እናልፋለን፣ እንደዚህ ሲገጥመን እንደዚህ እንሆናለን እያለ ብቻ አንቺና እሱን እንደ አንድ ቲም የጋራ የሆነ እቅድ የብቻ እቅድ ይኖረናል አይደለ ከዛ ደግሞ የጋራ የሆነ እቅድ በቃ አንድ ላይ ሆናችሁ የምታደርጓቸውን ነገሮች የሚያቅድ ከሆነ እና ደግሞ ወደፊት ወደፊት ይህን እናደርጋለን እያለ ፕላን የሚያደርግ ከሆነ በንግግሩም ሊሆን ይችላል። ፕላን ስላችሁ ትልቅ ነገር ላይሆን ይችላል፣ እንደየደረጃው ማለት ነው። ግን ነገ አንቺ በሱ ሕይወት መኖሽን ነገ ከሚያደርጋቸው ነገሮች ጋር፣ አንደኛ አንችን ማካቶ ፕላን ሲያደርግ፣ ሁለተኛ ደግሞ አለሽ፣ ነገ ውስጥ አለሽ ብሎ ወደፊት እንደዚህ ይሆናል፣ ወደፊት እንደዚህ እያለ በሚያወራቸው ወሬዎች ውስጥ አንችን ኢንክሉድ ሲያደርግ ማለት ነው ምናልባትም ጀስት ዝም ብሎ እኮ ራንደም ወሬ እየተወራ ሊሆን ይችላል የዛሬ ዓመት በዚህ ሰዓት እንደዚህ ወይ የሆነ ዜና አይታችሁ ሊሆን ይችላል ከሁለት ዓመት በኋላ እንደዚህ የሚሉ ነገሮችን አይታችሁ ሊሆን ይችላል የዛኔ እናየዋለን እሺ የዛኔ እንጠብቃለን እስኪ እናያለን አብረን ሆነን ምን እንደሚመጣ እንነጋገራለን የሆነ የጊዜ ቀጠሮ አለ አይደለ የጊዜ ቀጠሮ ያላቸው ነገሮች ላይ አንቺም እንዳለሽ አንቺም የዛኔ ከጎኑ እንደምትሆኚ አይነት ወሬዎችን በሚያወራበት ሰዓት ከአንቺ ጋር የሚያስበው ነገር ዝም ብሎ ስለዛሬ አይደለም ህይወቴ ውስጥ ቆያለሽ እኔ ጋር ትሆኛለሽ የሚል ሜሴጅ አለሁ። ይሄ ደግሞ ወንድ ልጅ የእውነት ሲያፈቅር የእውነት ፍላጎት ሲኖረው የእውነት ነገን ከአንቺ ጋር ሲያስብ የሚያደርገው ነገር ነው። በነገራችን ላይ ብዙ ንግግሮች፣ ብዙ ነገሮችን ፌክ ማድረግ ይቻላል። ግን ቁጭ ብላችሁ ዝም ብላችሁ የምታወሩት ነገር ሳይሆን በወሬ መሃል አለ አይደለ ይታወቃል። በቃ ሰው አስቦ ተዘጋጅቶ ሲያወራና እንዲሁ በንግግር መሀል የሚያወራቸው ወሬዎች ይታወቃሉ አይደለ። እነዛ ወሬዎች በንግግር መሀል ላይ የተዘጋጅቶ ሳይሆን ዝም ብሎ ወሬን በወሬ ያልን አደለ፣ አንዱን ነገር ሌላው እያነሳ ናቹራል የሆነ ወሬ በምታወሩበት ሰዓት ነው እነዚህ ንግግሮች የሚናገረው። በነዚህ ሰዓት ደግሞ ሰው ልብ ውስጥ ያለውን የተሰማውን ስሜት ነው የሚገልጸው። እና የጋራ ዕቅድ ደግሞ ከአንቺ ጋርም የሚያወጣ ከሆነ ይህም ሌላኛው እውነተኛ አፍቃሪ ወንድ የሚናገረው የሚጠቀመው ንግግር ነው። አራተኛ የአድናቆት ንግግሮች። ይሄ ለእኛ ለሴቶች ብዙ ትርጉም ያለው ነገር ነው። ከአንቺ ፍቅር የያዘ ሰው አንዳንድ ጊዜ የማትጠብቂውን ነገር ስለ ራስሽም የማታውቂውን ነገር አንስቶ ሊያደንቅ ይችላል። በቃ ትኩረት አድርጎ ስለሚያይሽ፣ ትኩረት አድርጎ ስለሚሰማሽ፣ አክቲቪቲዎችሽን ስለሚከታተል ምናልባትም አንቺ ስለ ራስሽ የማታስተውይው ወይም ደግሞ ሌላ ማንም ሰው ነግሮሽ የማያውቀውን ነገር ሊያውቅ ይችላል። የዚህን ያህል ትልቅ ፓወር ያለው ነገር ነው ፍቅር ውስጥ ሲሆን ማለት ነው። ወንድ ልጅ የእውነት ፍቅር ውስጥ ሲሆን ማለት ነው። ይሄ ቆንጆ ነች፣ ታምራለች፣ ምናምን የማለት ጉዳይ ብቻ አይደለም። መጀመሪያ አካባቢ ብቻ ነገሮችን የማንሳት ጉዳይም አይደለም። አድናቆት ከራስሽ ከካራክተርሽ ጋር ማንነትሽን፣ ፐርሶናሊቲሽን፣ ነገሮችን የምታይበት መንገድ፣ የምትሰሪበት መንገድ፣ ባህሪሽን ይሄ ነገርሽ ደስ ሲለኝ፣ ይሄ ነገርሽ ጥሩ ነው እያለ አፕሪሼት የሚያደርግሽ ከሆነ ከውጫዊ ውበትሽ በተጨማሪ ከዛ ባለፈ ካራክተርሽን ማንነትሽን የመሳሰሉ ነገሮችን በደንብ አይቶ ሲያደንቅሽ ይህም ሌላኛው ፍቅር እንደያዘው የምታወቂበት መንገድ ነው። እና ደግሞ እውነተኛ አፍቃሪ ወንድ የሚጠቀማቸው ንግግሮች የአድናቆት ንግግሮች ናቸው። አድናቆት ስንል እንዳልኳችሁ ከላይ ይሄ ታምሪያለሽ፣ ውብነሽ አይንሽ ሲያምር ወይን ጸጉርሽ ምናምን የሚሉ ነገሮችን ሴትም ወንድም አይተን ዲቴክት የምናደርጋቸው ናቸው። እንዲሁ ዝም ብለን ሰውን አይተን የሆነ የምንወድለት ነገር ይኖራል። ያ ብቻ ግን በቂ አይደለም። ያ ብቻ ግን እውነተኛ ፍቅር ከኔ ይዞታል አያስብልሽም። ከዛ በዘለለ ስታወሩ ስትግባቡ ያለውን ማንነትሽን በቃ ያን ዕድል እኮ ሰጠሽው አይደለ? ለእሱ እንድታወሩ እንድትግባቡ እንዲያውቅሽ ማለት ነው። እሱ ከውበት ከላይ ከሚታየው ነገር በዘለለ አንችን ማወቅና መረዳት አንችን ማድነቅም አለበት። እሱ እነዛን ነገሮች የሚያደርግ ከሆነ የአድናቆት ንግግር በተለይም ደግሞ ስለ ውስጣዊ ውበት ስለ ውስጣዊ ማንነትሽ የሚያደንቅ የአድናቆት ንግግሮችን የሚናገር ከሆነ የእውነት ውድሻል። አምስተኛ ተግባራዊ ቃል ወይም ደግሞ ወደ ተግባር የሚቀየር ቃል ማለት ነው። እንግዲህ የእውነት ፍቅርን የምትለይበት አንዱ መንገድ የሚናገረው ነገር ቃላቶቹ ወደ ተግባር ይቀየራሉ ወይ የሚለው አይደል? ስለዚህ ይህን ተግባራዊ ቃል የሚናገር ከሆነ ወዶሻል ማለት ነው። ያለሽን ነገር ለማድረግ የተናገረውን ነገር ሆኖ ለማሳየት ይጥራል፣ ይሞክራል። የማያደርገውን የማይሆነውን ነገር ደግሞ ቃል አይገባም። ይሄ በጣም በቃ ትልቅ ቫሊዩ ልትሰጭ የሚገባ ነገር ነው ምክንያቱም ቃላት ትልቅ አቅም አላቸው። ለዛም ነው አሁን ስለ ቃላት እያወራን ያለ ነው እኮ። ግን ደግሞ ቃላት ብቻቸውን ደግሞ ዋጋ የላቸውም፣ ከንቱ ናቸው፣ ባዶ ናቸው። ግን ተግባር ሲጨመረባቸው ደግሞ በጣም ትልቅ ዋጋ አላቸው። በጣም ማለት ነው። አሁን ይሄን አደርጋለሁ እንደዚህ እሆናለሁ እዚህ ቦታ እንደዚህ እሚልሽን ነገሮች ወደ ተግባር ቀይሮ ሲያሳየሽ በቃ ሌላ ጊዜ ባይተገብረውም እንኳን ያለሽን ቃሉን ሰምተሽ ታምኘዋለሽ። አንድ ጊዜ ተግብሮ ስላሳየሽ ማለት ነው። የዚህን ያህል ትልቅ አቅም አላቸው እና ተግባራዊ የሚሆኑ ቃላቶችን የሚጠቀም ከሆነ በተግባር የሚደገፉ በተግባር የሚከተሉ ቃላቶችን የሚጠቀም ከሆነ ይህም ሌላኛው ላንቺ ያለው ስሜት እውነተኛ እንደሆነ እንድታምኙ እንደሚፈልግ እምነት ነው አይደለ? ይሄ ወደ ተግባር መቀየር እኮ የሚያመጣው የሚያሳድረው ነገር እምነት ነው፣ መተማመንን ማለት ነው። እንድታምኙ እንደሚፈልግ የሚያሳይሽ ነገር ነው ማለት ነው። በመጨረሻ ደረጃ ያስቀመጥኩላችሁ ሚስጥራዊ ቃላት ነው፣ ሚስጥራዊ ንግግሮች ማለት ነው። እንግዲህ የእውነት የወደደሽ ወንድ ሚስጥሬ ብሎ የሚይዘው ነገር እስከማይኖር ድረስ እንደየደረጃው ደረጃው ይህን ስላችሁ ዛሬ ተዋውቃችሁ ወይ ከሁለት ከሶስት ቀን በኋላ ሙሉ የህይወቱን ሚስጥር ይነግራችኋል ማለት አይደለም። እንደ ደረጃው ግን እንዳላችሁበት ደረጃ ሚስጥሩን ይነግርሻል። በቃ ይሄ ድክመቶቹን፣ የሚፈራቸውን ነገሮች፣ እንከኖቼ ብሎ የሚያስቧቸውን ነገሮች፣ የሰራቸውን ስህተቶች መጥቶ ይነግርሻል። ይህን የሚያደርገው ለአንቺ እውነተኛ የሆነ ፍቅር ሲኖረው ነው። ምክንያቱም ሰዎች ጊዜ ይወስድብናል አይደለም? ራሳችንን ሙሉ በሙሉ አጋልጠን ለመናገር እኔ እኮ እንዲ ነኝ እንደዚህ አይነት ስህተት ሰርቻለሁ እንደዚህ አድርጊያለሁ ለማለት ጊዜ ይወስድብናል እሱ እንዳለ ሆኖ ደግሞ ለመናገርም ወደኋላ እንላለን ለሚቀለል ለምንወደው ነገን አብረን ለምናስበው ሰው በቃ ህይወታችን ውስጥ ትልቅ ቦታ ለምንሰጠው ሰው ነው ይህንን ሚስጥሮቻችንን የምንናገረው ማለት ነው የተለየ ሚስጥር ብለን የምንለው ነገር ላይሆን ይችላል ግን ለእሱ ትልቅ ቦታ ያለው ለሌሎች ሰዎች በቀላሉ ነግሮ ማያውቀው ሼር አድርጎ ማያውቀውን ነገር ሼር የሚያደርግሽ ከሆነ ይሄም ሌላኛው እንደሚወድሽ ምታውቂ በት መንገድ ነው። ስለዚህ እነዚህን ቃላቶች ከሰማሽ ካየሽ የእውነት ለአንቺ ፍቅር እንዳለው ማወቅ ትችያለሽ ማለት ነው። አንቺ የሚሰማሽንም ስሜት ደግሞ ጨምሪበት። ምን ይሰማሻል ከሱ ጋር ስትሆኝ? እነዚህን ቃላቶች ሲጠቀም ምን ይሰማሻል? ምክንያቱም የሚወደን ሰው ዙሪያ ስንሆን የሚሰማን ጥሩ የሆነ ስሜት አለ። የተለየን እንደሆንን ይሰማናል፣ እና ያንንም ስሜት ማየት ያስፈልጋል። የዛሬ ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ ከመጣችሁ ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ ካልተቀላቀላችሁ ሰብስክራይብ የምትለውን በመንካት ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ ቻው።